እንግዲህ ይህን ይመስላል። አበባውን በጣም ነው የሚያምረው። የእኔ ሴትዮ እንደዚህ ዲኮር ትወዳለች፣ እንደዚህ ቅብጥ ማለት ትወዳለች። እና እሷን በሚመቻት መንገድ ነው የምሰራላት የምኖራት። በጣም ጥሩም ሰው ስለሆነች በቃ በእሷ መንገድ ነው እንትን ለ እንድትደሰት ፈልጋለሁኝ። ለምክንያቱም ለእኔ ጥሩ መጥፎ ሰው አይደለችም መጥፎ ሆናብኝም አታውቅም። እና እግዚአብሔር ይባርካት መልካም ሰው ናት። እና ለዛ ነው ዲኮር ከመሀል አበባ ያስቀመጥኩላት። አበባ ደግሞ በጣም ትወዳለች፣ ፒንክ አበባ ፒንክ እቃዎችን በጣም ነው የምትወደው። በቃ እንደዚህ ፒንክ ነገር ህይወቷ ነው። ምን እንደ ልብሶቿን ፒንክ ናቸው፣ እቃ በብዛትም የሳሎን ጌጦቿ ሁሉ ፒንክ ነው። ለዚህ ይሄንን አድርጌላታለሁ፣ ላቸዋለሁ። አሁን ደስ ይላታል። ፕሊዝ ሰብስክራይብ ያደርጋችሁኝ። ሰብስክራይ አርጎ ላይክ፣ ኮመንት እንጻፉልኝ በየጊዜው ለእናንተ ይጠቅማል ይበጃል ምለውን አዳዲስ ቪዲዮዎችን ይዤላችሁ ቀርቧለሁ። ቲጂ የአረብ ሀገር ምግብና መጠጥ አዘጋጅ ነኝ። ጓደኞቼ እንደምትመለከቱት ነው፣ በጣም ነው የሚያምረው እና እንደዚህ አድርጌ ለገበታ አቅርቤዋለሁ ማለት ነው። በጣም ትወዱታላችሁም ይወደድላችኋልን ብዬ ተስፋ አድርጋለሁ። ጓደኞቼ ሰላም ይብዛላችሁ ላለሁ። ዛሬ ደግሞ የማሳያችሁ ቴምር ኬክ ነው። የቴምር ኬክ ማለት አረቦቹ በጣም ነው የሚወዱት እና አሥር ላይ እንግዳ ሲመጣ ለእንግዳ ይዘው የሚሄዱት በጣም ቆንጆ ስራ ነው ማሳያችሁ። ኤኒዌይ እዚህ ጋር አንድ ኩባያ ቴምር አለኝ። እንደዚህ አይነቱ ቴምር ማለት ነው። ፍሬው ግን ወጥቶለታል። ፍሬውን አውጥቼለታለሁ ጓደኞቼ። ፍሬ ይወጣለት ማጁንም ካለ በቴምር ማጁን መስራት ትችላላችሁ። ከዛ እዚህ ጋራ ሙቅ ውሃ አለኝ እንዲቀልጥ ማለት ነው ቴሙን የተፈጨ ቴምር ስለሌለኝ ነው አሁን እንዲጠቀመው ስለዚህ እዚህ ጋራ ግማሽ ኩባያ ውሃ ጨምርበታለሁ። ከዛ ግማሽ ኩባያ ውሃ ጨምሬበት ተዋለሁ፣ ላንድ ለ10 ደቂቃ እንደዚህ ተዋለሁ ማለት ነው። ከዛ ጓደኞቼ እንደምትመለከቱት ነው ቴምራችን እንግዲህ ማጁ ሆኗል ማለት አያችሁ በቃ ይሄ እንደዚህ ሆነ ማለት ነው። ኦኬ አሁን ጓደኞቼ እዚህ ጋራ የምጨምረው ነገር ቢኖር እንቁላል ጨምርበታለሁ። ወይ ተጠንቅቃችሁ እንጨምት ነው እንዳይገባባችሁ። ከዛ እንቁላል ከጨመርኩበት በኋላ ቫኒላ ነው የምጨምረው። አንድ እንቁላል የጨመርኩትኝ፣ ቫኒላ ግማሽ የሻይ ማንኪያ ጨምሬበታለሁ እዚህ ጋራ ቀረፋ፣ ቅርፌ ቅርፌ በጣም ወሳኝ ነው። ቅርፌ ጨምሬበታለሁ ግማሽ ሻይ ማንኪያ። እዚህ ጋራ ሄል ጨምሬበታለሁ ግማሽ ሻይ ማንኪያ። ከዛ እነተዋለው ማለት ነው። አሁንም ጓደኞቼ ደግሜ እንቁላል እጨምርበታለሁ። አሁንም እነተዋለው ማለት ነው። አንድ ሲኒ ስኳር እጨምርበታለሁ። ከዛ እነተዋለው ማለት ነው። መልክ ከዛ ሩብ ሩብ ማለት አንድ ሲኒ ዘይት እጨምራለሁ። አስመር፣ አለኝ አስመር ዱቄት ማለት ቡኒ ዱቄት ነው። አለኝ ለኝ እጨምራለሁ። ጓደኞቼ አሁን እዚህ ጋር የምጨምረው ነገር አንድ ማንኪያ፣ የሻይ ማንኪያ ቤኪንግ ፓውደር እጨምርበታለሁ። ከዛ ቀስ ብለን እንመተዋለን። እኔ በእንደዚህ አይነት ነው የምሰራው። እዚህ ጋራ ዘይት ጨምራለሁ፣ ፓትራይል ቀባለሁ። በዘይት ቂቤን ብትቀቡ ትችላላችሁ፣ እናንተ በተመቻችሁ ነገር ማለት ነው። እኔ ግን በዘይት ተጠቀምኩኝ እና ከዛ ዱቄት ጨምርበታለሁ። ዱቄት ጨምርበትና እንዳይዝብኝ ነው ግን፣ በነገራችን ላይ ማለት ነው እንደዚህ የማደርገው ከዛ ያያችሁ አሁን ዱቄት አይዝብኝም ማለት ነው። በምንም አይነት ቴምር ኬክ አይዝብኝም። እሺ ጓደኞቼ፣ አሁን እዚህ ጋራ ይሄንን በስድስት ከመታችሁት ዱቄታችሁ እንዳለ ነው የሚበተንባችሁ እና ስትመቱ ቀስ እያላችሁ በአንድ በሁለት እያደረጋችሁ ነው የምትመጡት ማለት ነው። ምንጊዜ ይሄ እንደዚህ አይነት መምቻ ያስቸግራል። ለምን እንትን አይደለም አውቶማቲክ አይደለም የእጅ መፍጫ ስለሆነ ማለት ነው። ጓደኞች አሁን እዚህ ጋራ እኔ እጨምረዋለሁ ሊጤን እንዳለ ማለት ነው። ፔስትሪውን አዥኔውን እንዳለ ጨመርኩትኝ እና ለ25 ደቂቃ ኦቨን ውስጥ አስቀምጠዋለሁኝ ማለት ነው። እንዳይቃጠልባችሁ በጣም ተጠንቀቁ። እንዲህ ተለፍቶ ሲቃጠል በጣም ነው የሚያናድደው እና ኬክ መቃጠል የለበትም ተጠንቅቃችሁ ስራዬ ነው ብላችሁ ስሩት። አንድ ነገር ስትጀምሩ ሌላ ስራ አትስሩ። ምግብ ሰራተኛ ሆናችሁ ምግብ ሰራተኛ ሆኑና ስሩ። ምግብ እየሰራችሁ ጽዳት እያጸዳችሁ ምናምን እሱ የማይሆን ነገር ነው። ስለዚህ ምግብ ስራ ራሱ በጣም አድካሚ ስራ ነው በራሱ ራሱ ነው እና አሁን ፈረን ውስጥ እናስገባለን ማለት ነው። እኔ አያችሁ በካርቶን የተጠቀምኩት ለምን እኔ የሊጥ እንትን የለኝም የሊጥ ማሟጣጫው የለኝም። ስለዚህ በካርቱን ተጠቀምኩኝ። ግጂልኝም ብዬ አስቸግሬያት አላውቅም። ምክንያቱም በቃ በጣም ጥሩ ሰው ናት። መዳኒ ጓደኞቼ እዚህ ጋራ ቶፊ ልሰራላችሁ ነው። ቶፊ አሰራር ጋ ስንሄድ ክሬም ከራሜል ማለት ነው። ከራሜል ማለት ነው። እዚህ ጋር አራት አንድ ኩባያ ስኳር ማለት አንድ ሲ አራት ሲኒ አንድ ኩባያ ነው የሚሆነው ነው። ሁለት ጨመርኩኝ፣ እዚህ ጋር ሶስት ጨመርኩኝ፣ አራት ማንኪያ አራት ጨምር ያለው ማለት ነው። ይሄንን እስኪቀልጥልን ድረስ እንጠብቀዋለን። አሁን ጓደኞቼ እንደምታዩ ክሬም እየሆነልኝ ነው፣ ከረሜል እየሆነልኝ ነው ያለው ከረሜል ቶፊ ከረሜላው ማለት ነው። ብራውን እስኪሆን እንጠብቀዋለን። አያችሁ? እንግዲህ ሁላችሁ ጓደኞቼ ከረሜላችን ይሄንን ይመስላል። ምንም አይነት ጓጓላ ነገር የለበትም። ቀስ ብዬ በትንሽ እሳት ነው እንትን ያልኩትኝ ከረሜል ያለኩትኝ። አሁን እዚ ጋር ሁለት ትልቅ የሾርባ ማንኪያ ቂቤ ያለኝ ዝብደ ማለት ይሄኛው ቂቤ ያለኝ ይሄ ቂቤ ያለኝ እሱን እንጨምርበታለሁ ከዛ አማስለዋለሁ። ጋላ ማታላችሁ አላችሁ እንዳይፈናጠርባችሁ ፊታችሁን ተጠንቀቁ። አያችሁ አያችሁ ክሬም እየሆነ የመጣው የሚያመከለል ይዟል። አሁን ጓደኞች ይኸው እንደምትመለከቱት ነው። አያችሁ በጣም ነው የሚያምረው። መጨረሻ ነው የሚያምረው። ስኳሩ ምኑ ምኑ አንድ ላይ ተዋህዷል። ቅቤው እና ስኳሩ የሚያምር መልኩ ይሆናል። አሁን እዚህ ጋራ ክሬም አለኝ። ክሬም አንድ ኩባያ ጨምራለሁ። ኩባያ ካ ግማሽ ኩባያ በጣም ቃበጣ የወፈረብኝ ነው ያለው ትናሽ ኩባያ ነው ያልኩት። ከዛን እናንተ ከትከዋለን በደምብ። ይሄ ለተለያየ ነገሮችን ፍሪጅ ውስጥ አስቀምጣችሁ መጠቀም ትችላላችሁ። ግን ደግሞ አሁን ለምሰራው ስራ ይሄ አስፈላጊ ነገር ነው። እንዳይቀጥንባችሁ ነባችሁ አንተ ከትከቱት በደምብ እንዳይቀጥምባችሁ ግን ክሬም ስትጨምሩ ግማሽ ኩባያ ብቻ ጨምሩ። ያዛ ይቀጥምባችኋል። በጣም መጠን የለበትም። በጣምም ከተንተከተከ ደግሞ በጣም ስቲክ ይሆናል፣ ይይዛል። ክሬሙን ከጨመራችሁ በኋላ ከአንድ እስከ አምስት ደቂቃ እንደዚህ ማንተክተ ምክንያቱም ዋናው ስልጣን አሁን ያለው ማለት ነው። ክሬሙን መስራት ብዙ አቆየኝ፣ ግን በቃ ያው አሁን በቂ ነው ማለት ነው ያያችሁት። በቃ ቆንጆ ሆኖልኛል። እሳቱን አጠፋለው ማለት ነው። አሁን ኬካችን ደርሶልናል። እዚህ ጋራ ያዘጋጀነውን ክሬም ከረሜላውን እንደዚህ አድርገን እንቀባዋለን ማለት ነው። ክሬም ከረሜላውን ማለት ነው። በጣም ነው የሚያምረው። በነገራችን ላይ ኬክ መድረሱን የምታውቁት ማለት ነው እስቴኪኒ እንደዚህ አይነት እንጨት ይዛችሁ እንደዚህ ስትወጉት ምንም ከሌለው ውስጡ በቃ ኬካችሁ በስሏል ማለት ነው። ደርሷል ማለት ነው። አሁን እንደምትመለከቱት በጣም ነው የሚያምረው ከረሜላችን። በጣም ሽታው ራሱ ልዩ ነው። ኦኬ፣ አሁን ጓደኞቼ፣ እዚህ ጋራ እንደምትመለከቱት እንትን ቴምር አለኝ። ያው ብዙ ቴምር ነው ያለኝ፣ አረብ አገር ስላለሁ ቴምር ችግር የለብኝም። ያው ቴምር እዚህ ጋ እዚህ ጋ ዲኮር አደርግበታለሁ። አሁን ጓደኞቼ እዚህ ጋራ እንደዚህ ግጥም አድርገናል፣ በቴምር አሳምረነዋል። ከዛን አልሙድ እናንተ የፈለጋችሁትን ማድረግ ትችላላችሁ። ከዛን አልሙድ እንደዚህ እናደርጋለን እንደዚህ አልሙድ አልሙድ ማለት ለውዝ ማለት ነው። እንግዲህ ጓደኞቼ ቴምራችን ይህንን ይመስላል በቆንጆ ሁኔታ አቅርቤዋለውኝ እንደምትወዱት ተስፋ አድርጋለውኝ። በጣም ነው የሚያምረው። በጣም ያምራል። ይሄኛው አበባ ነው። የአረብ ቤት ያላችሁ ልጆች እንደዚህ አይነት አበባዎች ለምግብ የሚሆኑ አበባዎች አይጠፋም ከቤታቸው። ከሌለም ደግሞ ችግር የለም። የፈለጋችሁትን ማድረግ ትችላላችሁ። ከፈለጋችሁም እንደዚህ አድርጋችሁ ቴምር እንደዚህ ማስቀመጥ ትችላላችሁ። ዋናው ዲኮር መሆኑ ነው ማለት ነው። እኔ ግን አሁን ይሄንን አልፈልገው ምክንያቱም ለእኔ በቂ ስለሆነ ማለት ነው። ጓደኞቼ እንደምትመለከቱት ነው። በጣም ነው የሚያምረው፣ እና እንደዚህ አድርጌ ለገበታ አቅርቤዋለሁ ማለት ነው። በጣም ትወዱታላችሁም ይወደድላችኋልን ብዬ ተስፋ አድርጋለሁ።